መጓር የመ ናቸው ወይም አዳርስት የሚባሉ ቀለማት አምስት ናቸው። ማን ማን ናቸው? ዲሁ፣ ቀተለ፣ ተቀትለ፣ አቅተለ፣ ተቃተለ፣ አስተቃተለ ናቸው። እንዲሁም በአማርኛ ቀተለ አድራጊ፣ ተቀትለ ተደራጊ፣ አቅተለ አስደራጊ፣ ተቃተለ ተደራራጊ፣ አስተቃተለ አደራራጊ ይባላሉ።

ሀለ ቤተ ጉባኤ ሳይዳ አምጣነ መሰኒ የልብሰ ዘሊሳ የተሳየጠት ለወልዳ። እሺ ምን ትንቡ ተጥናዛሃለው። ሀለ ቤተ ጉባኤ ሳይዳ ለጉባኤ ቆንጆ ያላት ችግር ያለባት ችግር ምንድን ነው? አምጣነ መሰኒ የልብሰ ዘሊሳ የተሳየጠት ለወልዳ የአማረ የሆነ ልብስ የበረሃ ልብስ ልብስ ሳርን የአማር የሆነ የበረሃ ሳር ልብስን ለልጇ አልገዛሽምና፣ ያለባት ችግር ምንድነው አለ። አዎ ለሰው እንግዲህ አንዲት እናት ልጅ ትወልዳለች። ከዚያ በኋላ ይቸግራትና ለልጇ ልብስ አትገዛለች፣ ትቀራለች። ያየ ሰው ደግሞ ልጇ ራቁቱን ሲያይ፣ ዋይች ልጅ ምነው ችግሯ ለልጇ ጥሩ ልብስ አላለበሰችውም? እንደ ጓደኞቹ አልሆነም። ያለባት ችግር ምንድነው? ስጠይቃት ያት የቸገራት ነገር ገንዘብ ነው፣ ይቸገራል ወይስ ምንድነው ተብሎ ጠየቃለች። ማለት የቸገራት ችግር ምንድነው? ልጇን ልብስ አልገዛችለትምና ነው። ይሄ ለሰሙ ነው። ለሰሙ ሲሆን፣ ለወርቁ ግን በቤተው ያለ ችግር ምንድነው? ጎጆዋ ሰራ ለበሰምና አለማለት ትኑ ተጽናዝሃለ ዋሃ ለቤተ ጉባኤ ሳየዳ ስመመስ አምጣነ መሰንየልብሰ ዘሊሳ የተሳየጠት ለውልዳ እምን ለን ቤተ ጉባኤ ጽነይተዘ ወንጌል ቴሎግና ታስቆረረ ባይ ሰ ድንቃዊ ወእያይ ምሮ ሙስና አው እምን ለን እናታችን በወንጌል ቃል በወንጌል ቃል እግዚአብሔር የጸናች የሆነች ቤተ ጉባኤ እናታችን ድንቁርና ጥላቻንና አለማወቅ ሙስናን ትጸየፋለች። ወንጀል ቃል የጸናሽ የሆነች በዚህ እናታችን ድንቁርና ጥላቻንና አለማወቅ ሙስናን ትጸየፋለች። አሁ ለሰው እንግዲህ እናት ናት። በወንጀል ቃል የጸናሽ ቃል እግዚአብሔርን በደም ዝምላ ክርስቲያን ማለት በስሙ ብቻ ክርስቲያን ማለት ብቻ ብቻ ሳይሆን ቃል እግዚአብሔር ጭምር የምታውቅናት እንግዲህ በወንጀል ምን እንደሚል የምታውቅናትና በጣም ጥላቻን ትጸየፋለች። ከዚያ ደግሞ ሙሰኝነት ሙስናን ደግሞ አጥብቃ ካላችሁና ማለት ነው። በወንጌል ቃል የጸናች የወንጌል ቃልን በደንብ አድርጋ የተረዳች የገባትና ነገር ሁሉ ነገር ኃላፊ ስለሆነ የማያልፈውን ነገር ስለምታስብ ላቻን ሰው እንኳ ቢገፋ ሰምታ እንዳትሰማሽ በትግስት አሳልፈዋለች። ከዚያ ላይ ደግሞ ሙሰኝ ጉቦ አሁን በዘመኑ የነገሰው ገንዘብ መስጠት፣ ሰው ማታለል፣ በገንዘብ መደለ ስለሆነ እሷ ግን ፈጽማ የሁሉ ነገር የለባትም። ላቻን ማትወድም ትጠየፋለች፣ ሙስናን ትጠየፋለች ማለት ነው።

በቆራነ ምስጢር ድንግል እመዎ ቤተረዳ ያርየድ ነው። አምጣነ ምስጢር ድንግል ጉባኤ ረዳ ያሪድ ነው። አምጣነ ምስጢር ድንግል በህዬ ጉባኤ ያሪድ ወረድኦ አዎ፣ ድንግል ማርያም ምስጢርን የምትወዱ ሰዎች ካላችሁ የያርየድ ተማሪ የተማሪ ጉባኤ ወደ ጉባኤ ቤት ኑ። ምስጢር ድንግልን የምትወዱ ካላችሁ፣ ድንግል ማርያም ምስጢር የምትወዱ ሰዎች ካላችሁ የሬድ ጉባኤ የአሬት ተማሪ የተማሪ ጉባኤ ወደ ጉባኤ ኑ። ምነው ድንግል ምስጢር ድንግል ማርያም ምስጢር የተማሪውና የአሬት ጉባኤ በዚያ በጉባኤ አለችና ወደ ጉባኤ ኑ አልካቸው። አዎ ደሳሙ። እንግዲህ ድንግል ማርያምን የሚወድ ሰው ወደ ጉባኤ ይምጣ ነው። እኔ ድንግል ማርያም ወዳታለሁ፣ እኔ ድንግል ማርያምን አከብራታለሁ የሚል ሰው ካለ ወደ ጉባኤ መጥቶ በጉባኤ ውስጥ የሚሆኑትን ተማሪዎቹን መጎብኘት መጽሐፍ የሚያስፈልጋቸው ከሆነ መጽሐፍ ጎጆም ምን የሌላቸው ከሆነ በቃ ምን እሻላችኋል? ጎጆቻችሁን ልስራላችሁ። የሚጎላችሁ ነገር ምንድን ነው? ያን ባይሆን በአሽማታ አይዟችሁ፣ እኛ ከጎናችሁ ነን። ምንም ገንዘብ እንኳን ባንረዳችሁ ነገ ነገ በኋላ ይህን ትምህርት ተምራችሁ ሌላ ታላ ደረጃ ትደርሳላችሁ በማለት የድንግል ማርያም ወዳጆች ሆኑትን የድንግል ማርያም ስም የሚጠብ ተማሪዎች ማረጋጋት ማለት ነው። ወደ ጉባኤት ነው ማለት እነዚያን ተማሪዎች ጎብኙ፣ እዩ ድንግል ማርያም በዚያ ትገኛለች እና፣ ምክንያቱም በጉባኤ ቤት ድንግል ማርያም ስሟ ሁሌ ሳይጠራ አይውልም። ውዳሴዋ ውዳሴዋ ይደገማል ማለት ነው እና በቤተ ጉባኤ ድንግል ማርያም ትገኛለች እና ኑ ወደ ጉባኤኑ ነውና ጉባኤውን ጎብኙ ለማለት ነው። እንደው በስም ዝሞ ድንግል ማርያም ወዳታለሁ እያሉ በዳዝ ዝሞ በስም ብቻ ከሆነ ተግባርስ የሚያስፈልግ መጣችሁ፣ ጉባኤውን ጎብኙ ነው። ይህ ለሰሙ ነው። ለወርቁ ግን ምስጢር የምትፈልጉ ሰዎች ወደ ቤተ ጉባኤ ኑና ተማሩ ነው።